ልልልልልልል እልል ብያለሁ። አብርሽና ሩታ እንኳን ለዚህ አበቃችሁ ተመስገን። ልጅ ጸጋ ነው ልጅ ማለት በገንዘብ የማይገዛ ፈልጋችሁት የምታገኙት ነገር ሳይሆን ከፈጣሪ የሚሰጥ ጸጋ ነው እና እንኳን ይህን ጸጋ እግዚአብሔር አበረከተላችሁ። እንኳን ደስ አላችሁ። ሩቲ በሰላም ተገላገይ። እግዚአብሔር አምላክ ልጅሽን በጀርባሽ ለማዘል ያብቃሽ። እናቴ ድንግል ማርያም እሷ ትጠብቅሽ ማለት ነው። አብርሽ ደግሞ እንግዲህ አባት ልትሆን ነው። አባትነት ስሜቱን ደግሞ እሱ ልታቀው ነው እና እኔ በጣም እንትን ላለው ነብሰ ጥሩና ሕፃን ያዘሉ ሰዎች ሳይ ለምደሆን ሳቀቃለውኝ። እና በነገራችሁ ላይ በጣም ብዙ ሰዎች አውቀው ነበረ ነብሰ ጥሩ እንደሆነች ሩቴ ማለት ነው። አይታችሁ ከሆን ቲክታክ ላይ ከሩቲ ሆድ ላይ ያሉ ነበረ እና ያው ነብሰ ጥሮች ያስታውቃሉ። እንትን ነው የሆነ ነገራቸው የከብዳል፣ ነብሰ ጥሩ ሲሆኑ ማለት ነው እና ሩቲ እንግዲህ አዲስ አይደለም፣ ምናምን ትንሽ የቆየ ይመስላል እንደምታዩት እና ብቻ ግን እጅግ በጣም ነው ደስ ያለኝ። እግዚአብሔር ይመስገን። ብዙ ውጣ ውረዶችን አልፋችኋል። ብዙ ሰድበናችኋል፣ ብዙ ቆንጥጠናችኋል ምናምን እና ያው ስራ እስከሆነ ድረስ ሰርታችሁ ስራችሁንም እስካሁን ካላችሁበት ድረስ ደርሳችኋል እና ብዙ ነገሮችን አይታችኋል። እንግዲህ ባለፈውም ዱባይ የነበሩ ጊዜ ብዙ ነገሮችን አሳልፈዋል እና ብቻ እግዚአብሔር ይመስገን ስለ ሁሉም ነገር። እንግዲህ ብዙ ሰዎች እንዳይጸጽታችሁ ይቅርታ ጠይቋት ሩቲ ምክንያቱም እንደዚህ ነፍሰ ጡር ሁና ነው እንግዲህ ባለፈው ስጫውባት የነበረ ዱባይ ሁና ማለት ነው። አንዳንድ ሰዎችና ይቅርታ መጠይቅ አለባችሁ ምክንያቱም የወለደች ምንድን ነው ያረገዘችው ነገ ጀርመን ሊሆን ይችላል እና ፈጣሪ ልጃችሁ በሰላም ተገላግላ ሩቲ ማለት ነው በሰላም ተገላግለች ልጃችሁ ደግሞ ትልቅ ደረጃ ላይ የሚደርስ የሚያሳርፍ ልጅ ያድርግላችሁ። ብቻ ምንም ማለት አልችልም። ያው ነፍሰ ጡር እህት ምናምን እናት እንኳን እናቴ እኔ የመጨረሻ አንዴት እህት ነው ያለችኝ። እና እኔም ጩጫ ስለነበርኩ ማለት እኔ ትንሽ የሆነ ከዛ ሱሷ ተወለደች፣ ከዛ በኋላ እናቴ ተወለደች። እና እህቶቼን ነው ያው ሲወልዱም፣ ሲያረግዙ ማየው። እና በጣም ከባድ ነው እርግዝና ማለት ውይ፣ በስመ አብ በጣም ይከብዳል። እና ከነሱ አይቼዋለሁ፣ ልጅ ባልወልድም እህቶቼ ልጅ ጋ ምናምን ስላየሁት ማለት ነውና ስሜቱ ትንሽ በዛሬ ደግሞ የራሳቸው ሲሆን ደስ የሚል ነገር አለው እና ቻግል ስለበቃችሁ በጣም ደስ ብሎኛል። ማርያም ልክ ሰው ደስ ነው ያለኝ የእውነት። ሰላም ሰላም! ውድና የተከበራችሁ የሙ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት አለም ዳርቻ ሰላማችሁ ብዘት ተረፍረፍ ይበልልኝ። ላይክ ሰብስክራይብ፣ ሸር ማድረጋችሁን አትርሰው የኔ ውድ ቤተሰቦች። በጣም በጣም ነው የማመሰግነው። ሰብስክራይባችን እየሄደ ነው ክበሩልኝ። አመሰግናለሁ ውዶች እና እንግዲህ ሩቲና አብረሽ እንደምታዩቸው ዛሬ ደስታ ቀናቸው ነው። እኔም በጣም ደስ ብሎኛል፣ እውነት ለመናገር ምክንያቱም በጣም ብዙ ሰዎች በጣም ብዙ ሀብት ኑሯቸው ከዛም ኑሯቸው መውለድ ፈልገው ግን ልጅን ያልታደሉ አሉና፣ ፈጣሪ ሲፈቅድ ነው ልጅን። ሀብትን ምናልባት ታግላችሁ ልታመጡት ትችላላችሁ ምናምን፣ ነገር ግን ልጅ ታግላችሁ አይደለም ታመጡት። እና ሁሉም ነገር ከፈጣሪ ሲሰጥ ነው። እውነት ለመናገር ሀብትን በሉት ምንም፣ ግን ልጅ ደግሞ ትልቅ ጸጋ ነው ከምላችሁ በላይ ማለት ነው። ልጅ ብዙ ነገሮችን ያስተካክላል። ማለት በቃ እናንተ ራሱ የሆነ ነገራችሁ የራሱ ጉዳይ ምናምን ትሉ ከነበር ልጅ ከወለዳችሁ በኋላ ምንም የራሱ ጉዳይ የሚያስብል ነገር የለም። ምንም ነገር ልታደርጉት ቶሎ ልጃችሁ ነው የምታስቡት። እና ብቻ አውቀዋለሁ ስሜቱን ማለት ካጠገባችሁ የወለዱ ልጆች፣ ሰዎች ሲኖሩ ምናምን ከነሱ ጋር አብራችሁ ስትሆኑ የእነሱ ስሜት ይጋባባቸዋል እና እሱን ነገር በህበት በወንድሞቼ በጎረቤቶቼ በጓደኞቼ ስላየውት ብቻ ነ እንጃ ደስ የሚል ስሜት አለው። እንዲሁም ደግሞ እንዳልኳቸው ልጅ ፈልገው ያላገኙ ሰዎችም የሚሰማቸውን ስሜትም እንደዛው ማለት ነው። ግዴታ በእኔ ደርሶ አይደለም የትኛው ነው ነገር ማየት ያለብኝ እና በዙሪያ የባሉት ሰዎች ያጠናውት ነገር ነው ብቻ በጣም ደስ ብሎኛል። ማርያምን ሩቴ በሰላም ተገዳገየኔ እና ትክነዚህ ከመናገር የሚፈልገው ነገር ወይ ደግሞ አብርሽም ሩታም ወይም ለእነ ሩቲ ማድረስ የምችሉ ሰዎች ልናገር የምችለው ነገር ሩቲ ሰፋ ያለ ልብስ ነገር ትልበስ። ከዚህ በኋላ መገላለጥ ምናምን የለውም ማለት ሚዲያ ላይ እንደዚህ ነፍሰ ጡር ምናምን ብዙ እንትን ባትል ጥሩ ነው ማለት። ያው ታወጣላችሁ ይ ነው ነው አላችሁም ና ሸፈንፈን ማለቱ ጥሩ ነው። ወደ ሚዲያም ደግሞ እንትን አይደለም ና ፈጣሪ ከሰው ይጠብቅሽ የእኔ እናት። እንግዲህ ያው ብዙ ነገሮች እንግዲህ ነፍሰጡር ላይ ስትሆኑ ምግብ የመደበር መጠጥ ቡናን በሉት ፔፕሲን በሉት ብቻ የሆነ ነገሮች እንኳን መጠጣቸው የነበሩ ነገሮች እነዚያ ያስጠላዋታል። ነው ብዙ ነገሮች እንግዲህ ሆርሞኖች ሲቀያየሩ ከበድሏታል። ብቻ ያው እንግዲህ አይዞን፣ አብረሽን ከጎንሽ ነው። ብቻ ግን እንኳን ደስ አላችሁ ለማለት ነው የመጣሁት። ሁላችሁም እስከ ዛሬ አብራችኋት የነበራችሁ አብራችኋቸው የነበራችሁ ደግሞ ለዚህ ቀን ደርሰው ስላያቸዋቸው ደስ እንዳላቸው አልጠራጠርም። ይህም በጣም ደስ ብሎኛል እውነት ለመናገር እና እንግዲህ በሰላም ተገላገይልን ኔኖድ ያው ረዥም ጊዜ እንዳለ አውቃለሁ፣ ግን እና ደግሞ እንግዲህ ቪዲዮ በሩታ ቤት ነው የሚለቀቀው። ሁላችሁም ገብታችሁ እዩ። አሁን ፒክቸር ነው ፖስት የተደረገው ማለት ነው። በጣም ደስ ብሎኛል ለማለት ነው የመጣው። ተወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ሆንላችሁ። ባይ